ሶስት ዶክተር መቅደስ ዳዋ የጤና ሚኒስቴር ሚኒስትር ክብርት አፈ ጉባኤ ወይዘሮ ቡዜና አልገድር፣ ክቡራን ሚኒስትር ዴታዎች፣ ክቡር ዶክተር ወርቁ ጋቻና የኢትዮጵያ አርቲፊሻል ኢንቴሊጀንስ ዋና ዳይሬክተር፣ ክቡራን የከተማችን ከፍተኛ የስራ ኃላፊዎች፣ ክቡራን የጤናው ዘርፍ አመራሮችና ባለሙያዎች፣ ጥሪ የተደረገላችሁ እንግዶች ከሁሉ በማስቀደም ሰርተን እንደዚህ አይነት ውጤቶችን ለማየት ያበቃን ፈጣሪ አምላክ የተመሰገነ ይሁን። ማለት ወዳለ ከሀገራችን ወጣ ብለን ወደ ውጪ ስንወጣ የጤና ሕክምና ማዕከላትን ስንመለከት ጽድት ያሉ ለታካሚውም ለአካሚውም ለአሳካሚውም እጅግ የሚመቹ አንዳንዶቹ በማየት ብቻ የሚፈውሱ የሚመስሉ ስንመለከት እጅግ በጣም እንቀና ነበር። ለሀገራችን ይሄ ይገባታል እያል ይህንን ዘመን ያስቆጠረ አንጋፋ የዘውዲቱ መታሰቢያ ሆስፒታል በዚህ ደረጃ ተቀይሮ በአዲስ ግንባታ ብቻ ሳይሆን በአዲስ ዘመኑን የዋጀ የሕክምና መገልገያ መሳሪያዎች ተሟልቶ የጤና ባለሙያዎችንም ጫና በሚቀንስ የታካሚዎችን ታክሞ የመዳን እድል በሚያሰፋ እንዲሁም ላስታማሚዎችም ጭምር ክብር በሰጠ መልኩ ተሰርቶ ለመርቃት በመብቃቱ እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት እወዳለሁ። የመንግስታችን የልማት ስትራቴጂ ሀገራችን በፈጣን ለውጥ ውስጥ እንድትገባ አስችሏታል። በዚህም ባለፉት ጥቂት ዓመታት የተሰሩ የአቅም የተቋም የመሰረተ ልማት ግንባታዎች ኢትዮጵያን የማንሰራራት ዘመን ላይ እንድትገባ አድርጓታል ከሁሉ በላይ ትኩረት የተሰጠው ሰው ተኮር ልማት ሲሆን በአጭር ጊዜ ውስጥ ሚሊዮኖችን ተጠቃሚ ያደረገ እና ሀገር በኢኮኖሚ ከፍ ብላ እንድታድግና ፈጣን ለውጥ እንድታስመዘግብ የሚያደርጉ ለውጦችን ያየንበት ነው። በዚህ ሁለንተናዊ ሀገራዊ የማንሰራራት ሂደት ውስጥ መዲናችን አዲስ አበባ ጎልታና ደምቃ ትታያለች። የአዲስ አበባ ከተማ አስተዳደር ከተማዋን ለነዋሪዎቹ ምቹ፣ ውብ፣ ጽዱ የማድረግ በውጤቱም አዲስ አበባን የብልጽግና ተምሳሌት እንድትሆን ዘርፈ ብዙ ስራዎችን እየሰራ ውጤቶችን ማስመዝገብ ችሏል።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 የህፃናት የአእምሮና ህብ ለሰር ስራ ቀዶ ጥገና ህክምና ማዕከልም የዚሁ የጤና ዘርፉን የመቀየር የማሻሻል ና የልቀት ማዕከል የማድረግ ስራችን አንዱ አካል እንደሆነ ይታወሳል። እንግዲህ የዘውዲቱ መታሰቢያ ሆስፒታል የልቀት ማዕከል ሆኗል ማለት ይቻላል ና ይህንን ውጤት በማየታችንን በድጋሚ ሁላችንን እንኳን ደስ ያለ ማለት ወዳለን።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 የተለያዩ ድጋፎች እያደረግን ነው። ይሄ ድጋፍ ተጠናክሮ የሚቀጥል መሆኑን ዛሬም በድጋሚ ላረጋግጥላችሁ እወዳለሁ። ክብርት ሚኒስተር፣ ክቡራን የዚህ ፕሮግራም ታዳሚዎች፣ እንዲሁም ውድ የከተማችን ነዋሪዎች፣ ይህ ሆስፒታል እና ሌሎችም በአዲስ አበባ የሚገኙ ሆስፒታሎች አገልግሎት የሚሰጡት ለከተማው ነዋሪዎች ብቻ አይደለም በሪፈራል ከክልሎች የሚመጡ ታካሚዎችን ጭምር የሚያገለግል በመሆኑ በዚህ ልክ መስፋፋታቸው የላቀ አገልግሎት እንዲሰጡ ዘመናዊ የሕክምና መሳሪያዎች እንዲሟሉላቸው መደረጉ ለመላው ሕዝባችን ታላቅ ብስራት ነው ብለን እናምናለን። በመሆኑም በየደረጃ ያላችሁ የሆስፒታሉ አመራሮች፣ ሰራተኞች፣ ባለሙያዎች መሰረተ ልማቱንና የተሟሉትን የሕክምና ግብአቶች በአግባቡ በመጠቀም ቀልጣፋ የሕክምና አገልግሎትና በፍቅር የተሞላ የሕክምና ሥነ ምግባርን በተላበሰ አገልግሎት ህዝባችሁን እንድታስደስቱ እናንተም በዚህ በኩል ትልቅ ጊዜ የማይሽረው አሻራችሁን እያስቀመጣችሁ እንድትሄዱ በዚህ አጋጣሚ አደራ ማለት እወዳለሁ። የጤና ሚኒስቴርም ከከተማ አስተዳደሩ ጋር ተባብሮ በጋራ ሆኖ እየሰራ ያለው ስራ እንዲጠናከርና አዲስ አበባን የጤና ቱሪዝም ለማድረግ እያደረግን ያለውን ጥረት ከዚህ በላይ አጠናክረን እንድንቀጥል በዚህ አጋጣሚ ጥሬን ማቅረብ እወዳለሁ። ይህ የማስፋፊያ ግንባታ በጥራት ተጠናቆ ወደ አገልግሎት እንዲገባ ላደረጋችሁ፣ ኃላፊነታችሁም በአግባቡ ለተወጣችሁ የከተማችን አመራሮች በተለይም የአዲስ አበባ ዲዛይንና ግንባታ ቢሮ አመራሮችና ሰራተኞች የቀድሞ የሜጋ ፕሮጀክት ጽህፈት ቤት አመራሮችና ሰራተኞች የስራ ተቋራጩ ዮሀንስ ሀይሌ ኮንስትራክሽን አማካሪው የአዲስ አበባ ከተማ አስተዳደር ኮንስትራክሽን ዲዛይንና ግንባታ ማማከር ድርጅት እንዲሁም የጤና ቢሮና የሆስፒታሉ የዘውዲቱ መታሰቢያ ሆስፒታል ማናጅመንትና ስታፎች ከልቤ በከተማ አስተዳደር ስምና በራሴም ስም ላመሰግናችሁ እወዳለሁ። ዘመኑን የዋጀ አገልግሎት እንሰጣለን ስንል በቴክኖሎጂ መጠቀም አገልግሎትን ማቅለል፣ ፈጣን ለማድረግ ደግሞ ቴክኖሎጂ ወሳኝ ነው። ሆስፒታሎቻችን በአሁኑ ወቅት ወረቀት አልባ አገልግሎት እንዲሰጡ ለማድረግ የጀመርነው ዘርፈ ብዙ ለውጥ ውጤት አምጥቷል፣ ወደዚህም ተሸጋግረናል። ይህ ሆስፒታልም በዛ ደረጃ የተሳለጠ አገልግሎት በመስጠት በኩል ሌሎችም ሆስፒታሎቻችን ወደዚህ ደረጃ እንዲመጡ የደገፈንን የኢትዮጵያ አርቲፊሻል ኢንቴሊጀንስን ከልቤ ማመስገን እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።